የተመለስ ነው። ከዚህኛው የምንወስደው ትምህርት አመራር ቁርጠኛ ሆኖ አመራር አንድ ሆኖ ተደማምጦ ይቻላል ብሎ ሳይደናቀፍ ማሻገር አርሶ አደርን እንችላለን ብሎ ከሄደ ማሻገር እንደሚችል በዚኛው ማሳ ብቻ ማሳዋና ያልኳቸው ቀጥሎ ያለውን ሁሉ ያው ምስራቅ ስልጥ የተፈጠረውን ችግር ታውቃላችሁ ጎርፍ ገጥሟቸው የጎርፍ አደጋ ገጥሟቸው ምን ያህል መንገዳገድ ውስጥ ገብተው ከዛም ሳይቆሙ እንዴት ተሻግረው አሁን ለጉብኝት በቅተዋል። እና ይሄ የመሪነት ጥበብ ስለሆነ ምስራቅ ስልጤዎች በርቱ፣ ጀግኖች ናቸው። ሁለተኛ ወጣቶቹ ይሄ ማሳ ያው ለመርገጥ ራሱ በተለይ ለእኔ አልተመቸኝም ነበር፣ የመጣው ጊዜ በጣም ባልጭ ሆኖ ነበረ። አፈሩ ራሱ ይሄ እንትኑን ይዞ ስለነበረ ኮረት ነገር ነው የሆነው፣ ይዋጋ ነበር እሱን አሳረሰው። በመሀል መተን አይተነዋል። በነገራችን ላይ የሀገረ አቀፍ እንግዳ አቶ አህመድ ሺዲ የመጣም ጊዜ ገና እየሰሩት ነበር። ይሄ እንግዳ ይዘን መተና ይሄን አልመተው ወደ አሁን እኮ ወደ ኖርማል መጣ። ይሄን ደግሞ መሀል አይታችኋል። ይሄ አንድ ላይ አስተሳስሮ ግብርና ሁሉንም አይነት በአንድ አካባቢ ሞዴል አድርገን እንሂድበት ብለን የሄድነውን ስራ ሞዴል ያደረጉ። የምስራቅ ስልጢ አመራሮች ከእነሱ ብዙ የምትወስቱት ነገር አለና በርቱ እጅጋገን እናመሰግናለን። ጀግኖች ናቸው። ከእነዚህ ብዙ ልምድ መውሰ